ባለፈው ሳምንት እንደሚታወቀው ሱራፌልና ቤዛ ተጋጭተው ነበረ። ምክንያቱም ሳሮንና ዶክተር ሮቤል ባደረጉት ሴራ ቤዛም እስኪ ቆይ ቤቱን መሸጥ አለብኝ ከዚህ በኋላ ሱራፌል እንደሆነ የኔ አይደለም ስትል ራሷን ለማሸሽ ስትል ተነስታ የሰጣትን የቤት ካርታውን ዶክሜንት ይዛ ትሄዳለች ስታስመረምረው ዶክሜንቱ የቤት ካርታ የተባለው የውሸት ያሴት ዶክመንት ነበረ እናም በጣም ትናደድና መኪና ውስጥ ቁጭ ብላ እንዴት እንደዚህ ያደርገኛል እያለች ስትብከነከን ቤትም ትመጣና አንተ ግን ቆይ ምን አስበ ነው እንደዚህ ያደረግከው ለምንድን ነው እኔ ግን የእውነት አምኜህ ነበረ ለካ የእውነት ሳሚ እውነቱን ነበረ አንተን ተይ አትመኘው ሱራፌል ውሻ ነው አውሬ ነው ሲለኝ የነበረው ስትል መታ ሱራፌል ላይ ትናገረዋለች። ሱራፌልም ታይ ቤዛ እና ምን ማድረግ ነበረብኝ? ምክንያቱም አዎ በትክክሉ ባዘወሩ ኑሮ የቤት ካርታ ትተሽኝ እንደምትሄጅ አሊያም ደግሞ በላይ ላይ እንደምትሸጩ እርግጠኛ ነበርኩኝ። ስለዚህ ማሳመን የነበረብኝ በዚህ መንገድ ነው ይላታል። እናም እኔም እኮ የውሸት ነበረ፣ አዎ ተመልሻለሁ በቃ ከአንተ ጋር እኔ ብዬ የነበርኩት። ስለዚህ ከዚህ በኋላ እኔ እናንተ አብረን አይደለን መቼም ይቅርታ አላደርግልህም ትለዋለች። ሱራፌልም ይቅርታ አድርጊልኝ እያለ ሲለምናት አላደርግልህም ትልና ወደኋላ ዘወር ትልና በጥፊ ትመታውና ወደ መኝታ ቤት ትሄዳለች። መኝታ ቤት ትሄድና ልብሶቿን አዘጋጅታ ሻንጣዋን ይዛ ትመጣለች። እናም ሻንጣዋን ይዛ ስትወርድ ሲሰማ ይወጣል። ሲወጣ ሳሎን በር ላይ ያገኛታል እና ወዴት ነው እሲላት። እና ማታዲያ ከዚህ በኋላ ካንተ ጋር ልኖር እዩል ወደርክም ጥላህም ምንም ቤቱን በእኔ ባታዞርልኝም የእኩል መካፈላችን አይቀርም። ማንኛውም ድርጅት ላይ ሆቴሉም ላይ ይሁን ሱፐር ማርኬቱ ላይ ሁላችንም ሁለታችንም የመካፈል መብት አለን። ስለዚህ ወደርክም ጠላህም አሁን ፍች እፈልጋለሁ፣ እንድትፈታኝ እፈልጋለሁ ስትለው ሱራፌል ግን እንደማይፈታት ና ከእሷ ተለይቶ መኖር እንደማይፈልግ ይነግራታል። እሷ ደግሞ አብራ መኖር እንደማትፈልግ ትነግረዋለች። ያንንም አደረገችው እሄዳለው ስትል እጇን ጠምዝዞ ወደ ላይ የጎተተ ወደ መኝታ ቤት ወስዶ፣ ከዚህ ክፍል ብቱ ውጪ ይላታል። ስልክ ለመደወል ስልኳን ስታወጣ በፍጹም አደዊም ይላት ና አሁንም እዛ ሳሚ ቤት ሄደሽ ልትቀመጭ ነው አይደለ? እዩልሽ ሳሚ ስላለ ነው፣ ቤቱንም በስምሽ እያላዞርኩትኝ ልንገርሽ አይደለ እንዴ? ስለዚህ አሁን ሳሚን ማስወገድ ይኖርብኛል ይላታል። በፍጹም አይሆንም ስትለው ከዚህ በኋላ እኔ እናንተ አብረን መኖር አንችልም እያለች በምትከራከርበት ሰዓት በመሃል ትጂ የመንገድ ላይ ስትመጣ ቤዛ የቤዛ መንትያ እህት ታገኛታለች። እናም ትጂ እየተደናበረች ስትሄድ ያችኑ ስትገጫት እቃ ያዘችውን መድኃኒት ነበርና መድኃኒቷ አይወርቅባታል። ውይ ቅርታ በሀሳብ ውስጡ ኛ ላየውሽምና ይቅርታ አድርጊልኝ ብላ ትጂም ለቃቅማ መድኃኒቱን ትሰጣታለች። ቀና ስትል የምትመስለው ቤዛን ነው ቤዛ ስትላት፣ አይ ቤዛ አይደለሁም እህቴ ተሳስተሻል፣ ትላታለች። በፍጹም ምን እያደረሽ ነው? ግን ቤዛ ምን ሆነሽ ነው ስትላት፣ አይ ምንም አለቻት። እሷም ግራ ተጋባች። እንዴ ቤዛ ምን አይነት ስራ እየሰራሽ ነው ያለሽው? ምንድን ነው? ቆይ ራስሽን ቀይረሽ ደግሞ እንደዚህ ሆን ሽው ስትል፣ ግራ ትጋባለች ትጂም ያችም እኔ ቤዛ አይደለሁም፣ ከፈለግሽ ይሄው መታወቂያዬን ስትል መታወቂያዋን ታሳያታለች። ቆይ ይህን ያህል መቀየር ምን አመጣው? ምን ሆነሽ ነው? ግን ቆይ ምን እየተካሄደ ነው? እባክሽን ቤዛ እኔን አትታይኝ፣ እዚ እዩልሽ፣ እይኝ እባክሽን ስትላት፣ ይቅርታ የን ይህት፣ እኔ ቤዛ አይደለሁም እያልኩሽ ነው። ስለዚህ እዩልሽ ከኔ ጋር እኔ አላቅሽም፣ አንችም አታቀኝም። ከዚህ በፊት ታቀኛለሽ? እን ስትላት፣ ትጅም አዎ ቤዛ አደለሽ? ስትል በፍጹም እኔ ቤዛ አይደለሁም ትላታለች። እንዴ ቆይ ቤዛ ምን እያደረገች ነው? ትልና ያችም ሴት ጥላት ትሄዳለች። ትጅም ቁማ አሰበች። ና መከተል እንዳለባት ና የት እንደምትገባ ማን እንደሆነች ማወቅ አለብኝ ብላ ትሄዳለች። በመሀል ግን ከዚህ በፊት መንትያ እህት እንዳለቻቸው እና በሕፃንነቷ እንደ ጠፋች ማለትም እንደሞተች ነግራት ነበረ። ያንን የነገረቻት እናቷ ነች። እሷም ሙታለች ብላኛለች። እንዴት እንደዚህ አይነት ነገር ሊኖር ይችላል? ስትል ትጂን ብቻዋን ማሰብ ጀመረች። እናም ተከትላ ትሄዳለች። ተከትላ ስትሄድ ያልሆነ ድቅቅ ያለ ሰፈር ላይ ነውና የቆርቆሮ በር ከፍታ ትገባለች። ኦይ ቤዛ ምን አይነት ድራማ እየሰራሽ ነው? ግን ደግሞ እዚህ ደቀቀ ቤት የገባሽው ስትል ተከትላት ትገባና ስትገባ ለአክስቷ መድኃኒት እንደገዛችና ከአክስቷ ጋር ስተዋራ ሰማታለች። እንዴት አልኮል ትጠጫለች እያለች እሷንም ስትቆጣት፣ እባክሽን አክስቴ እባክሽም እንደዚህ አይነት ነገር አታድርጊ እሺ። አሁን ቁርስ ልስራለሽና መድኃኒትሽን ዋጭ ስትላት፣ ጠጅ አምጪልኝ ይኸው ልሽ መድኃኒት ሳይሆን ጠጅ አምጪልኝ ትላታለች። ማለት እንዴት ጠጅ ትጠጫለሽ እንደዚህ ታመሽ ስትላት እዩሽ አንድ ነገር ልንገርሽ ለእኔ መድኃኒቴን አውቋለሁ የአሁኑ ያደርገውና ኮ ድሮ ነርስ ነበርኩኝ ታውቂያለሽ ስለዚህ አውቃለሁ የእኔ መድኃኒቴ በሽታ ነው ስትላት ምን አዎ ጠጃም ጭልኝ በቃ የምትወጂኝ አክስትሽ ከሆንኩኝ ጠጃም ጭልኝ ትላታለች። ይችኛውም የቤዛዋም እህት ግራ ተጋብታ እንዴት እንደዚህ ትሄኛለሽ እኔም አብሞ ጠጃ አላመጣልሽም መድኃኒቱን የምትውጭበትን ምግብ ልስራለሽ እዛ ግራ ተጋብታ ትጂም ውጭ ላይ ቁማ ታዳምጣታለች። ትጂም እያዳመጠቻት ነበረ። እንዴ ቆይ ምን እየተካሄደ ነው? ግን ምን እየተካሄደ ነው? እውነት ይቺ አክስት የምትባሏም እውነት የቤዛ ነች ወይስ ምንድናት? ስትል ቢዛ ቤዛም ግራ ተጋብታ ቁማ ማዳመጥ ጀመረች። እነሱም ሞተ አላዩትም፣ እንደተከተለቻትም አላወቀችም። በስከ መጨረሻም ቁርስ ሰርታላት በቃ ስራ ረፈደብኝ ብላ ወደ ስራ ልትሄድ ስትል ትጂም ትወጣና ውጭ ትጠብቃትና ስትወጣ ተከትላ ትሄዳለች። ተከትላት ስትሄድ የቤዛ እህት የምትሰራው መስተንግዶ ነው። እዛ ቦታ ስትገባ ቁማ ልክ ተስተናጋጅ መስላ ወንበር ይዛ ቁጭ ትላለች። ትጂም ውጭ ላይ እዛም ሽርጧን ለብሳ ትሪዋን ይዛ ምን ልታዘዝ የኔም እመቤት ስትል ቀና ብላ እያየቻት እንዴ፣ ቆይ አልገባኝም፣ ግና ግን አንች ማነሽ? ትላታለች እየተከታተለች።